ተነስተል ቤተሰብ እንደምን አላችሁ? እስኪ ይህን ቪዲዮ ተመልክተን አዳምጠን እንመለስ። ንገርሽ ወደ አዲስ አበባ ስመጣ ወደ አዲስ አበባ ስመጣ ስለ ፖርን አዲክሽን የተናገርኩበት ነበር። አሁን ቅርብ ጊዜ ስለ ፖርን አዲክሽን የነበረኝ ነገር ሁሉም ግል ጠርግ የተናገርኩት፣ ብዙ ሰው የሚመስለው የኢትዮጵያ ሕዝብ ስድ ለማድረግ ይመስለዋል። እንደው ከዚሁ ጋር እያይዘ የዛን ሰዓት ኢንተርቪው ስትደረግ ማስተላለፍ የፈለግከውን ፖይንት ምን እንደነበረ? ምንስማው የዛን ያስተላለፍኩት ፖይንት ምንድን ነው? ኢትዮጵያ ከዓለም ሁለተኛ ነች በሆነ አዲክሽን አዲክሽን ሁለተኛ ነች ከዓለማችን። ሪሰርች ልገብተች ማየት ትችላለች በት እኛ ከዓለማችን አንደኛ ነጭ በጎች ነ ችግራችን ደግሞ እሱ ነው ሰይጣን የሚጠቀምበት ደግሞ እሱ ነው። ግልጽነት የለንም። ወላጅ ከልጅ ጋር ግልጽነት የላቸውም። ትምህርት ቤቶች፣ ብዙ ትምህርት ቤቶች ምን እየተፈጠርና ታውቂያለሽ፣ ያለው ነገር ግልጽነት የሚባል ነገር የለም። እኔ ጀምረዋለሁ፣ መንገዱን ሰብረዋለሁ፣ ግልጽ ሆኜ አወራለሁ። ስለዚህ ብዙ ወጣቶች ደግሞ ነፃ አደርጋለሁ። ልንገርሽ፣ ከምታስቢ በላይ በጣም ብዙ ወጣቶች እንዳለ በሰይጣን እንደዚህ ተይዘው ነው ያሉት። ልንገርሻ፣ መውጣት ይፈልጋሉ፣ አይችሉም። የለም ድፍረቱ ሁን የፖርን አዲክሽን ብዙ ሰው ስለዛ ብቻ ያስባል። ግን ፖርን አዲክሽን ለምንድን ነው የመጣው? ለምንድን ነው በነፃ የሆነው? ለምንድን ነው በነፃ እየሰጡ ነው ያሉት? የሆነ ፕሮዳክት ኢዝ ፍሪ ን እኛ ነን ሽያጮች፣ ገንዘቡ እኛ ነን ማለት። አቴንሽን ነው የሚሸጠው። ስለዚህ እንዳለ ወጣቶች ህፃናቶች ከአስራ ምናምን ዓመት አስራ አንድ አስራ ሁለት ዓመት ጀምሮ ያውቃሉ ስለዚህ ነገር ቲክቶክ ላይ ከገቡ ያውቁታል። እንገርሽ ምንም ማድረግ አይጠበቅባቸውም ሰበርኳት መንገዷን፣ ተናገርኩኝ። ሀገር ሙሉ አንቋሸሸኝ። ልጆቻችንን እያበላሸ ነው ተባልኩኝ። ግን አዌርነሱ ፈጠርኩት። ውጭስ ችግር እንዳለ ታወቀ። አሁኑ ሰው ቆይቶ እየገባ ያለው የተናገርኩት ነገር ይዛኔ ማለት ነው። ግን ዋና ዓላማ ምንድነው? በጥሰን መውጣት፣ ሰብረን መውጣት። ከምን ከዚህ እንደዚህ ሰይጣን እንደዚህ አድርጎ የያዘብን ነገር የፖኒሊዮን አለ። እንግዲህ ያው እንደሰማችሁት ነው። ሙሉ ኢንተርቪው አምለሰት ሙጨ ጋራ በሚል ውይይት ታገኝታላችሁ። በእውነት ች ልጅ ምን እየሰራች እንደሆነ ሴትዮ ልበል እንጂ እኔ እየገባኝ አይደለም። ሰሞኑን ይሄንን የምታዩትን ፎቶ ሶሻል ሚዲያ ላይ አጋርታ በጣም እየገረመኝ እየደነቀኝ ግራ ገብቶኝ፣ ለመሆኑ ከባሏ ጋር ሰላም ናት ወይ አልኩኝ። እኔማ ቢጨንቀኝ ሰላም ናት ወይ፣ ትዳራቸው አለ ወይ፣ አልፈረሰም ወይ፣ በእርግጥ አለ ወይ ትዳሩ ብዬ ሁሉ ጠየቅኩ። ምክንያቱም ይሄ እንዲህ አይነት አለባበስ ብትቆም እኮ እዚህ ከእንትኗ የሚቀር ቀቢስ ነው፣ አይታችሁት እንደሆን ስትቀመጥ ደግሞ እንዴት አደርጋው፣ ያን ደግሞ ለህዝብ ምን ማለት እንደሆነ እንግዲህ ለባሏ ክብርና ምንድነው ቢኖራት ፈጽሞ ይህን ልታደርግ እንደማትችል ማናችንም መረዳት የምንችል ይመስለኛል። ከዚህ የተነሳ ነው ሰላም ናት ወይ ከባሏ ጋር ትዳሯ ሰላም ነው ወይ ብዬ ልጠይቅ የቻልኩት። ፈጽሙ ይሄ ለቴዲ አፍሮ ስድብ ነው፣ ንቀት ነው ትልቅ የስድብ የውርደት ካባን ያከናነበችው በዚህ ተግባሯ። እንዲህ አይነት አለባበስ የምናየው ወንድ የሚያሳድዱ የሰኛ ሴቶች የሉ፣ በቃ ከአስሩን ወንድ የሚያሳድዱ የማይጠቅማቸው ነው ወይስ ቴዲ አፍሮ አልበቃኝም፣ ሌላ ፈልጋለሁ ነው የሚል መልእክት ማስተላለፍ የፈለገችው? ምን ነው? እሱ ምን ሆነባት? ተኮላሽ እንዴ? ምን ልበል? እንደዚህ አይነት ትርጉም ነው የሚሰጠው። በነገራችን ላይ በቃ ሌላ ምንም ትርጉም የለውም። አልበቃኝም፣ ሌሎች ኑሉልኝ፣ እፈልጋለሁ ነው። አንድ ባለ ትዳር ሴት ባሌን አከብራለሁ፣ እፈራለሁ የምትል ሴት በምንም ተአምር ይሄን ልታደርጋት እና ፈጽሞ የውርደት ካባ ነው ያከናነበችው ባለቤቷን እና ትዳሯም ሰላም አለመሆኑን ወይም መፍረሱን እንግዲህ ቆይተን የምናጣራው የምናውቀው ይሆናል። ሽልም ከሆነ ይገፋል፣ ቂጣም ከሆነ ይጠፋል ነው ነገሩ እና ሌላ እፈልጋለሁ የሚል ሜሴጅ ነው ማስተላለፍ የፈለገችው በዚህ ፎቶዋ እና በዛ ተሳጭቼ እንዴት የወለደ የከበደ ትዳር ያለው ሰው ከአንድ አራት ልጅ የወለደች ሴት በምን ተአምር ነው እንዲህ በአደባባይ እንዲህ አይነት እንትን የምታሳየው ብዬ በጣም ገርሞኝ ሳለ ይህንን ውርጋጥ ይህን ባለጌ ትውልድ በራዥ መራዥ በኢትዮጵያ ላይ በትውልዷ ላይ ጥፋት ለማድረስ ሌት ተቀን ታጥቀው የሚሰሩ በአዳን ጠላቶቻችን ቅጥረኛ መልእክተኛ ወታደር፣ ባህለጌ አንድም የሚያንጽ ነገር የሌለው ትውልድ ለማበላሸት ለማኮላሸት፣ ለመበረዝ የሚሰራን ታጥቆ የሚሰራን የምዕራባውያን ቅጥረኛ ክብር ሰጥታ አቅርባው ቁጭ አለች እና ምን ይላል? ይሄ የሰማችሁትን ነገር ተራገረ ኢትዮጵያ በፖርኖ አዲክሽን በዓለም ሁለተኛ ናት ብሎ ቁጭ ደግሞ ምን አለሽ መረጃውን እንዲያቀርብ ብትጠይቀው? በምን መረጃ የትኛው የጥናት ሴንተር ይህንን መርምሮ አረጋግጦ ይህንን ዘገባ እንደሰራ ብትጠይቀው አንድ ነገር ነው። ግን እሷም ተባባሪ ስለሆነች ለእንደነዚህ አይነት ውርጋጥ ቆሻሽ የትውልድ መራዥ ውርጋጦች ድል እየሰጠች እሷን መሳሪያ እንድትሆን የተመለመለች ታጨች እና የተሰማራች ስለሆነች አልጠየቀችም፣ መረጃ አልጠየቀችውም። የትኛው ሚዲያ የትኛው እናትና ምርምር ማዕከል ይህንን አጥንቶ ይፋ እንዳደረገ አልጠየቀችውም። ጎግል ማድረግ ትችላለች ነው ያለው። ጎግል ላይ ስንት ነገር አለ። ማንም ዝም ብሎ ተነስቶ የማንንም ስም ለማጥፋት የጻፈው ነገር ሁሉ የሚገኝበት ነው የጎግል የአርካይቭ ማዕከል እና ጎግል ላይ የተገኘ ሁሉ ታዲያ እውነት ነው እንዴ? እና በጣም እናንተ የጻፋችሁት ፌስቡክ ላይ የጻፋችሁት ምናምን ሁሉ እኮ ጎግል አድርጋችሁ የምታገኙት ነው። ስለዚህ ያ ሁሉ እውነተኛ ፈረጃ ነው ሁሉ ይባላል እንዴ? በጣም የሚገርማችሁ ነገር ከአስራ ምናምን ዓመት በፊት ልብ በሉ ከአስራ ምናምን ዓመት በፊት የኢትዮጵያ የኢንተርኔት ሽፋን ዜሮ ነጥብ ሁለት በነበረበት ሰዓት ነው። ልብ በሉ ዜሮ ነጥብ ሁለት ፐርሰንት በነበረበት ሰዓት ይሄ ዜና ኢትዮጵያ በዓለም በፖርን ሰርች በማድረግ በዓለም አንደኛ ናት የሚል ያውም አንደኛ ናት የሚል ወሬ በኤፍኤም ራዲዮኖች ባሉ እንደዚህ አይነት ውርጋጥ የምዕራባውያን ቅጥረኞች ሲነዛ እየተደጋገመ በዛም እዛም ባለው እየተደጋገመ ሲነዛ እስኪ ይህን ነገር ልመልክ ላጥና ብዬ ሄድኩኝ። ቴሌ ጋዜጣ ላይ የጻፍኩትን ነገር ነው የምነግራችሁ። ሄጄ ሽፋኑ ስንት እንደሆነ የኢንተርኔት ሽፋኑ ስንት ፐርሰንት እንደሆነ ጠየቅኩኝ። ያኔ እንዳሁኑ አይደለም። የግለሰብ ስልክም ራሱ አልነበረም እኮ በዛ ሰዓት የሞባይል ስልክም አልነበረም። እና በጥቂት የመንግስት መስሪያ ቤቶች እጅ የነበረ ነው። የኢንተርኔት ሽፋን በጥቂት የመንግስት መስሪያ ቤቶች እጅ ልብ በሉ እና ምናልባት በኤምባሲዎች በነበረበት ሰዓት ነው። እና ቢቆጠሩ እነዚህ አንድ ሺህም አይሞሉም። አንድ ሺህ የማይሞላ አንድ ሺህ በነፍስ ወከፍ የማይሞላ የኢንተርኔት ሽፋን ዜሮ ነጥብ ሁለት ልብ በሉ፣ በማይሞላ የኢንተርኔት ሽፋን ኢትዮጵያን ምን አደረጓት? በዓለም አንደኛ የፖርን ሰርች ብለው ስሟን ሆን ብለው ለማጥፋት እና የሕዝባችንን ቅስም ለመስበር ሆን ብለው እንዲህ አይነት ዜና አሰራጩ እና ይህንን ነገር አጠናሁና ፍጹም ሐሰት ነው። ዜሮ ነጥብ ሁለት የኢንተርኔት ሽፋን ማለት በአሜሪካን ሀገር የአንድ ሃይ ስኩል ተማሪዎች የኢንተርኔት ሽፋን ማለት ነው። በዚህ የኢንተርኔት ሽፋን በምንም ተአምር ቢሆን ኢትዮጵያ አይደለም አንደኛ፣ መጨረሻኛ እንኳን ልትሆን አትችልም በፖርን ሰርች ብዬ ጽሁፍ ጻፍኩኝ ጥናታዊ ጽሁፍ ጋዜጣ ላይ ኢትዮ ምህዳር የሚባል ጋዜጣ ነበር። እና ልብ በሎ አሁን እንኳን ምናልባት ስንት ሚሊዮን ሆኗል፣ በየስልካችንም አክሰሱ አለን። የኢንተርኔት አክሰስ አለን። አሁን ቢባል እንኳን ሊመስል የሚችል ዜና ነበረ። ነገር ግን እነሱ ዜሮ ነጥብ ሁለት አንድ ሺህ አይሞላም በማይሞላ የመንግስት መስሪያቤቶች እና ኤምባሲዎች በነበረ የኢንተርኔት አክሰስ ኢትዮጵያን አንደኛ በፖርን ሰርች ብለው እንዲህ በኢንተርኔት ሽፋኗ ሊደረስበት የሚችልን እውነት ሀሰት መሆኑን ሊረጋግጥ የሚችልን ወሬ ነዝተው ማንም በቃ ያው በኢትዮጵያ በጥፋት ያልተነሳ የሚዲያ ተቋም እንደሌለ ታውቃላችሁ። በዓለም አቀፍ እና ለነገሩ እነሱም ብልጦች ናቸው። እንዲህ በቀላሉ ሀሰት መሆኑ የሚረጋገጥን ነገር በታላላቅ ሚዲያዎቻቸው አላወሩም፣ ግን ህ በቅጥረኞቻቸው ሀሰተኛውን ወሬ እንዲህ በራሳችን የኢትዮጵያውያን በሆኑ አውርተው የህዝባችንን እንቀስ እንቅት ለማድረግ ታጥቀው ሲሰሩ ቆዩ። አሁን ደግሞ ይሄ መጣና እርግጠኛ ነኝ አሁንም ባለው የኢንተርኔት አክሰሳችን ስንት ነው በሉና፣ በቀላል ኮኑ ኢትዮጵያ በኢንተርኔት አክሰስ በዓለም ስንተኛ ናት በሉና ሰርች አድርጉ። ከመጨረሻዎቹ ነን። አሁንም ነው የምላችሁ፣ ከመጨረሻዎቹ አይደለም፣ ከዓለም ከአፍሪካ ከአፍሪካ እንኳን ከመጨረሻዎቹ ነን፣ በዚህ የኢንተርኔት አክሰስ በምንም ተአምር በዓለም በፖርን ሰርች በማድረግ ወይም ይሄ ጭንጋፍ እንዳለው በፖርና ዲክሽን በዓለም አንደኛ፣ በዓለም ሁለተኛ ልንሆን አንችልም። ስለዚህ ይሄ ሀሰተኛ ወሬ የሕዝባችንን ቅስም ለመስበር ለማንከት፣ ለማንኮታኮት በጠላቶቻችን የተቀጠሩ ቅጥረኞች የሚያወሩት ሀሰተኛ ወሬ ነው ነው የምላችሁ ወገኖች እና በእኛ ላይ በተለያየ መንገድ በተለያየ ዘርፍ ነው የተዘመተብን ይህም አንዱ ዘመቻቸው ነው ልላችሁ ፈልጌ ነው። እና ምናለ ደግሞ እኔ ፖርን አዲሽን እንደነበረኝ በይፋ ልናገር የቻልኩት ትውልዱን ነፃ ለማውጣት ነው። ትውልዱ ከዚህ አይነት እስራት ለመፍታት ነው። ሀሰት ኖርማላይዝ ለማድረግ ነው። አንድ ቅጥረኛ ግልጽ ነው። ትውልዱ ፖርንን ፖርን የፖርን ሱሰኛ መሆንን ፖርን መመልከትን እንደ ኖርማል እንደ ተራ ነገር እንዲቆጥረው እና ያንን እንዲያደርግ ለማድረግ ኖርማላይዝ ለማድረግ በቃ ኖርማል ይሄ ተራ ነገር እንዲመስል ለማድረግ አስበህ አስልተህ ተቀጥረህ ተልከህ የተናገርከውና እየሰራው ያለው ስራ ነው እንጂ በዚህ ይሄን በመናገር ታዊ የሆነን ነገር በአደባባይ በመናገር ማንንም ከታቡ ስራት ነፃ ልታወጣ አትችልም ካወጣህም በግሉ ይዞት የነበረውን ነውር ወይም ታቡ የሆነን ነገር በአደባባይ እንዲያደርገው ማደፋፈር ነፃ ማውጣት ነው ሊሆን የሚችለው ነፃ ካወጣህም በግልጽ እንዲያደርጉት ነው ነፃ ያወጣው እና ወገኖቼ ይሄንና ይሄንን የመሰሉ ጭንጋፎችን ፈጽሞ እጠይቃለሁ። ሶስት ሚሊዮን ተከታያለው ብለው ቢሉ በጣም ደነቀኝ፣ በጣም ገረመኝ። እኔ ትውልዳችን ምንድን ነው የሆነው? ይሄው እንግዲህ የእነሱ ውጤት ነው። ይሄ የእንደዚህ አይነት ጭንጋፍ እና የአምለሰት ሙጨ አይነት ጭንጋፍ ያፈራው ትውልድ ነው። ሶስት ሚሊዮን ህዝብ ይሄንን ነውረኛ ባለጌ አንድም የሚያንጽ ነገር የሌለው አርአያ መሆን የትውልድ አርአያ መሆን የማይችል ትውልድ የሚያንጽ ነገር አንዲት ነገር የሌለው ጭንጋፍን ሶስት ሚሊዮን ህዝብ። እኔ ከሱ የሚበልጥ ተከታይ ያለውም ያለ አይመስለኝም። እንግዲህ ይሄን ያህል ጭንጋፍ ትውልድ አፍርተዋል እነዚህ ሰዎች። ምን ያህል አደጋ ላይ እንደሆነን ልብ በሉ። እና ባካችሁን ተጠንቀቁ ለማለት ነው። አመሰግናለሁ። ፋሎው ሪፖስት ኮፒ ሊንክ እና ሰብስክራይብ እያደረጋችሁ እንጠንቀቅ፣ ትውልድን፣ ሀገርን እንታደግ። አመሰግናለሁ።